እግዚአብሔር ቢፈቅድ የጻድቁን አባታችን አቡነ ገብረ መንፈስ ቅዱስ የእሳቸውን መልክ አደርሳለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ውድ የተወደዳችሁና የተከበራችሁ የቅዱሳን ዝክር ብዙ ጊዜ መልካቸውን ለብቻቸው አድርገህ አውጣል ላላችሁ እያዘጋጀው ማውጣት ጀምር ያለውና ሰብስክራይብ ያላደረጋችሁ ቤተሰብ ያለውናችሁ፣ ሰብስክራይብ ላይክ ያላደረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ ይህ የሚዘጋጅላችሁ ድምጽ በስራ ቦታ ደክማችሁ መጸለይ ባትችሉ፣ ጉዞ በምታደርጉበት ጊዜ እየተረዳዳን እኔ እያነበብኩ እናንተ እየተባረካችሁበት የምትሄዱበት ጸሎት ስለሆነ ለመን እንድታደርሱልን በስላሴ ስም እንጠይቃለን። ሰላም ለጽንሰትህ ከገብረ መንፈስ ቅዱስ ወይ፣ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሣሥ ለተወለድከው ልደትህ ሰላም እላለሁ፣ ክቡር አባት ወይ። ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ሰላም ለተሐጽኖትከ፣ የቤተ ክርስቲያን መብራት ፋና የሆንክ ገብረ መንፈስ ቅዱስ ሆይ የተመረጠች የክብርት እናትህና የእናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለው። ክቡር አባቶ ሆይ፣ ጠንካራው የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወት ስጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምድ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በሃያሉ ክንድህ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝናን ስላተረፈው ስም አጠራር ኢትዮጵያ ታመሰግናሃለች፣ ግብፅም ትዘምርልሃለች። ሰላም ለስዕርተ ርእስከ ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ስለለሰለሰ ስዕርተ ርእስህና በፈጠረ ክሳድህ ላይ ለሚገኘው ርእስህ ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጅሃት በመንግሥተ ሰማያት ክፍል በዚያ ከእኔ ጋር ይሆን ስትል በጆሮዬም ንገረኝ። ሰላም ለገጽከ ዘያበርህ ምስ ገብረ መንፈስ ቅዱሶይ! በምልአት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ ሰባት እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡር አባቶይ! ምጽዋትን እንደ ዘር የምትዘራ ለጋስ ባለ ጸጋ ነህና ሙሽራው ድንገት በሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ እቀበል ዘንድ ከቱርፋት ገድልህ የመብራት ዘይት አካፍለህ ስጠኝ። ሰላም ለቀራነብቲከ፣ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራነብቶችህ ሰላም እላለሁ። ለሥጋዊ ምድር መድረክ መብራት ለሆኗት ዓይኖችህም ሰላም እላለሁ። ክቡር አባት ሆይ፣ የተከበሩ ጉባኤ መካከል አንተ እጅግ የተከበርክ ነህና የአይምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ። አእምሮዬ ትክክል ያይደለ ነውና። ሰላም ለአእዛኒከ ገብረ መንፈስ ቅዱስ ሆይ! በሐዘን ላይ ያለውን ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽፈት ለሚሰሙ አእዛኖችህ ሰላም እላለሁ። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋር መሐሪ እንደመሆን ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን፣ በእኔ ዘንድ ልቦናህን ሰላምን ጨምርልኝ። ሰላም ለመላቲሂከ ገብረ መንፈስ ቅዱሶይ፣ ኀጥውን ሰው ለማዳን ከሱ ዘንድ የንሳህ እንባ ምንጭ ለሚፈልቅበት ጉንጮችህ ሰላም እላለሁ። ክቡር አባቶይ፣ ጽኑዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኀይል ነህና፣ አቤቱ ከስውር የሰይጣን ወጥመድ ሰውረኝ። ከግፈኛ ሰው መገፋትም አድነኝ። ሰላም ለአዕናፊከ ገብረ መንፈስ ቅዱስ ሆይ፣ የወርቅ የእንቁ ይልቅ ንጹሃ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጹሃ ድንግልና ገና በሩቅ ለሚያሻትቱ አዕናፎችህ ሰላም እላለሁ። ክቡር አባቶይ አነዋወር ልዑላዊ ምጡቅ እንደመሆንህ መጠን የመብረቅን ሰረገላ በፊት ለፊት በማስቀደም የዛን የወላቂ ጋኔን ሠራዊት ጠላቶችን ተከታትለህ አጥፋቸው። ሰላም ለከናፍሪከ ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጪ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፈርህና አፍህ ሰላም እላለሁ! ክቡር አባት ሆይ ምግባረ ሰናይን አጠናቀህ የያስክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትግስትህን ፈጽማ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ በኀጢአት መጠረስ ላልጠረሱ አስናኖችህ ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና። ክቡር አባት ሆይ ግርማሃን አናብስት በስልጣን ስር አውለ የምትገዛነህና አንተ ለምትወድ በደዌ ኀጢአት የምትሰቃይ ሰውነቴን ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ስልጣነ ቃልህ ሰላም እላለሁ። ክቡር አባት ሆይ መንግሥተ ሰማያት ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆን፣ በቅዱሳኖች በኩል ልክ እንደ ርግብ የዋ ሁነህ ተገኝተሃልና ሰላም ለእስትንፋስከ ገብረ መንፈስ ቅዱሶይ፣ ለሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከመዓር ከወተት የሚጣፍጥ በመልአኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስህ ሰላም እላለሁ። ክቡር አባቶይ የኢየሱስ ክርስቶስና የባህሪ ሕይወቱ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ እስትንፋስህ ትንፋስ ከእስትንፋሴ ጋር አንድነት ይፍጠሩ። ሰላም ለጉርኤከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለልክ ጉሮሮ ሰላም እላለው። ክቡር አባት ሆይ ረድኤትነትህም የታመነ ቃል ኪዳንህም የተመለከቱ ሁሉ አባት ሆይ አባት ሆይ የቃል ኪዳንን አስራት አድርግልን እያሉ ይማልዳሉ። ሰላም ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚያ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድህ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆን የቸርነትን ዝናብ በሚያስፈልገው ቦታ ዘንባ የሰውነትን በረሃነት ወደ ልምላምነት ለወጠችው ትለውጠው። ሰላም ለመትከፍትከ፣ ገብረ መንፈስ ቅዱስ ሆይ ከባዱን ጸምጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስና ወይም የምንኩስና ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንህብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛቸዋል። ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ መራቆትንና ቁርን ለመቋቋም በሳር አምሳል ጸጉር ላበቀለ ዘባንህ ሰላም እላለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣ ጌጥ ሁሉ የተወገድክነ እኮን ስለዚህ የአባታችን የአቡነ ዮሐንስ ኀፂር የፍቅርና የትሕትና ሥርዓት በአንተ ላይ ተፈጸመ። ሰላም ለእንግድአከ ገብረ መንፈስ ቅዱሶይ እውቀትና ጥበብን በማስገኘት ከህፅንህ ጋር ትክክል ለሚሆን እግድ አስ አሰላም እላለሁ ክቡር አባቶይ፣ ከፍቶታት ሃጠው ተጋዳዮች አባቶች በከፍተኛ ደረጃ ላይ ትገኛለህ። በነፍስ ክንፍ በንፋስ ክንፍ ተጭነ ትበራለህና ደመናውን የጫማህ መረገጫ ነውና። ሰላም ለአእዳዊከ ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕተ ቁርባንን ለዳሰሱ ለእንተ ለአንተ ለካህኑ እጆች ሰላም እላለሁ ክቡር አባቶይ። የተከበረው ወገን የተገኘ ቀሲስና፣ የተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበልን ማን በከፈለኝ ማን ባካፈለኝ። ሰላም ለመዛርኢከ ገብረ መንፈስ ቅዱስ ወይ ፈጸመው ለማይለያዩና ለማይነጣጠሉ ኩርናህ ናም ዝራእትህ ሰላም እላለሁ፣ ክቡር አባት ሆይ የሉል እግዚአብሔር አቃቤ ሕግ አዋቂ ብልህነ ህንፃውን ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠ አሳድስልኝ። ሰላም እብል ገብረ መንፈስ ቅዱሶይ ከብጹዓት መዳፎች ጋር በማስተባበር መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡር አባት ሆይ በጠዋት ገስግሰው ወደ አንተ ከመጡት ሰራተኞች ይልቅ እኔ ከረፈደ በኋላ በአስራ ቦታ በስራ ቦታ ተቀጥሬ ለመሥራት አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታን አስቀድም። ሰላም ለአጻብኢከ፣ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህና አጽፋሮች ሰላም እላለሁ። ክቡር አባቶይ ለተናቀ ስጋዊ ፈቃድ ንብረቴን በብብትና ባጠፋ ባባቶይ አንተ በቸርነት ብዛት እኔን ጎስቋላውን ልጅህን ተቀበለኝ። ሰላም ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአከናፍ ለተሸለመው ጎንህ ሰላም እላለሁ። ክቡር አባት ሆይ ስምህ በሰማያዊ አምድ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተጽፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ሰላም ለከርስከ ገብረ መንፈስ ቅዱሶይ ስንፍናን የሚያመጣ ምድራዊ ህብስትን ያይደለ ሰማያዊ ህብስትን ለተመገበ ከርስህ ሰላም እላለሁ። ክቡር አባቶይ ሁሉ በግልጽ ያከብረሃል፣ ሁሉም ያደንቀሃል። ለውራኖች ብርሃናቸው፣ ለሐንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃል ድህንጻቸው ሆነሃልና። ሰላም ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም ምላለው። የኢየሱስ ክርስቶስ የጥበቡ ብርሃን በእሱ ዘንድ አንጸባርቋልና፣ ክቡር አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኘኝ የትሕትና ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለው ነውና። ሰላም ለኩልያቲይከ፣ ገብረ መንፈስ ቅዱስ ሆይ ከቀድሞው የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደ መሆንህ መጠን ምድራዊ አዳራሻችን ሕንፃ ከፈረስ መሰረቷም ከተነዋወፀ ከፈረሰ መሰረቷም ከተነዋወፀ ዘንድ በሰማያዊት ሀገር መሰረቷን አጽንተ ግረ ግብረ ህንፃዋንም አሳመረ። ሰላም ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊና ሰላም ምላለው። ክቡር አባት ሆይ የባለ አስር ሺህ መክሊት ወርቅ ባለቤት ትጉ መንፈሳዊ ነጋዴነህና የጌታውን ወርቅ በምድር ላይ የቀበረ በዚያ በሰነፍ አገልጋይ የተመሰልኩ እኔን አገልጋይን ጌታ በተሾምክ ቦታ ከኋላ አስከትለህኝ ተጓዝ። ሰላም ለአማኦቲከ ገብረ መንፈስ ቅዱስ ሆይ፣ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውሳጣዊ ሰውነት አማኦትህ ሰላም እላለው። ክቡር አባት ሆይ ማዛው ጣፋጭ የሆነ መልካም ሽቱ ነህና የአንተ ጼና መዓዛ በሚሸተትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ሰላም ለህንብርትከ ገብረ መንፈስ ቅዱስ ሆይ ከእግርህ እስከ ራስ ባሉት ህዋሳቶች በሚገኝ በሰሌዳ ከርስ ላይ ለተቀመጠ ህንብርት ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያግኙ፣ የተራቡትም በእህል በረከት ይጥገቡ። ሰላም ለሐቄከ ገብረ መንፈስ ቅዱስ ሆይ ከመከራና ከህመም ሀብል እንዲሁም ከግፍ የጸጉር ዝናር በስተቀር የቆዳ ዝናር ላልታጠቀው ገብ ሰላም እላለሁ። ክቡር አባቶይ አማልድህ። ሰላምን የምትሰጥ ታላቅ መምህር ነህና፣ አባቶይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ሰላም ላቆ ያጼከ ገብረ መንፈስ ቅዱስ ሆይ ለመቅደስ ለመቀደስ ሰውነት አምድ ለሆነው አቋያጽህና ስግደትህ የዘወትር ግብራቸው ለሆነ አብራኮችህ ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወደደው ልጇ ብለ ከዚያ እጅግ ከሚያስፈራና ከሚያስጨንቀው ሰዓተ ነፍሴን ሰውነቴን አድናት። ሰላም ለአጋሪከ ገብረ መንፈስ ቅዱስ ሆይ መምሪያ ጥበቧ የስንፍና የሆነ በዚች ዓለም ጎዳና ላልተጓዙ እግሮችህ ሰላም እላለሁ። ክቡር አባቶ ሆይ ለአገራችን ለሀገራችን ለኢትዮጵያ ሐዋራዊ አንተ ነህ እኮን በአውራጃዋ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ሰላም ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳን ስኮና ያቆሰለ የእባብ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮል መርዝ ሊቀርበው ላልተቻለው ሰኮና ሰላም እላለሁ። ክቡር አባቶይ ክርስቶስ ካለበት ከዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስ መስቀል ተሸክመ ከአገር ወጣህ። ሰላም ለመከየድከ ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎተ ሰረገላ ለተጫሙ ጫማዎችህ ሰላም እላለሁ። ክቡር አባት ሆይ፣ እኔ የማርያም ታማኝ አገልገዋ የጻፍኩትን ያነበብኩትን የምስጋና ደብዳቤ ያነቡልኝ ዘንድ የሰማያውያን መላእክት አስታውሰ ንገረኝ። ሰላም ለአጻብከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህና በግራ በቀኝ ለሚገኙ አስሩ አጽፋሮችህ ሰላም ምላለው። ክቡር አባቶይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ ለምንልኝ፣ እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ሰላም ለቆምከ ገብረ መንፈስ ቅዱሶይ። ገና መጠኑን ሳይደርስ አባት ዘመደ ብርሃን እንደ መልአክ ቁመና ላስደነቀው አካለ ቁመና ሰላም ምናለው ክቡር አባቶይ፣ በፈጣሪ ክርስቶስ ፊት ቁሞ ሰማዕት ደሙን ጻድቅም ጾሙን የሚያስብበት ጊዜ በዚያ ከቂምና ከበቀል ሰዓት ሰውረኝ። ሰላም ለመልክ እከ ገብረ መንፈስ ቅዱሶ ሆይ ደምግባቱ ለሚያንጸባርቅ ስነ መልክህ ሰላም እላለሁ። ቅባ መንፈስ ቅዱስን ተቀብቷአልና ክቡር አባቶይ አንተ ምድራዊ ስትሆን ሰማይን ትገዛለህና፣ ስለዚህ ነገር አንደበቴ የምስጋናን ይናገራል። በፍጹም ልቦናይም ለአንተ እገዛለሁ። ሰላም ለጽአተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምጽ ከማይሰማበት የሕመም ዜና የማይነገርበት ቦታ ለሚሆን ጽአተ ነፍስ ሰላም እላለሁ። ክቡር አባቶ ሆይ የገደማን መነኮሳት አለቃቸው እንደመሆን በብርሃና ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ይውረዱ። ሰላም ለበድነ ሥጋከ ገብረ መንፈስ ቅዱስ ሆይ ያይቆብና ዮሴፍ ወደሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለሁ። ክቡር አባቶ ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ፣ ጉልበተኛ ሹመቱን ይቀማው። ሰላም ለግንዘተ ሥጋከ ገብረ መንፈስ ቅዱሶይ ክቡር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገለጽም። ክቡር አባቶይ ለእኔ ግን ግንዘተ ሥጋ በመላእክት ይመሰለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ሰላም ለመቃበሬከ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አዳራሿ ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድ ነው የሚሉም አሉ። ገብረ መንፈስ ቅዱስ ሆይ ምስጋና ምስጋናም የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ የሚቻለኝን ጀምሬ ከፍጻሜ አድርሻለሁና ክቡር አባቶች የተሰወሩ ወይም የተገደፈ ቃላቶች ቢኖር ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉ የሆነ መልካም ነው እንጂ በለኝ አባታችን። የገብረ መንፈስ ቅዱስ ረድኤት በረከት በኔ በእናንተ በሁላችን በህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እዚያር ይመልስልን ዘንድ በአንድነቱንን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም አባታችን የብለን እንጥራ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 ን ተመልካቾቻችን፣ በሀገር ውስጥ በሀገር ውጭ ም ያላችሁ ሁላችሁ ይህንን ቻናል ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ከፍ እንድታደረጉልን በምትወዱት በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ሁላችሁንም መልእክት አስተላልፋለሁ። እግዚአብሔር ስጥልን። እናመሰግናለን።